እንደምን ቆይታችኋል? ውድ የዩትዩብ ቤተሰብ ተከታታዮቻችን እንደዚህ አይነት አዳዲስ መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው መረጃችን ከምናነሳቸው ጉዳዮች መካከል በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና ማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ለመስጠቱ ሳልሳዊ ወያኔ ደብረ ጽዮን ገብረ ሚካኤል የሚመሩት የህወሀት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ዛሬ በወጣው መግለጫ ከሷል። በተከታታይ ሶስት ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወስድ ተገልጿል። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኢነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ይዘግበዋል። የሲቪል ማህበር ድርጅቶች ስልጣን በትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያካሄደው አስራ ሁለተኛ ጠቅላላ ጉባኤ በከፍተኛ የአፈጻጸም ችግሮች ምክንያት መጠናቀቁ ስለመታወቁ፣ የኬንያ መንግስት በፕሬዝዳንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዞታል። ይህንንም መረጃ አካተን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። ሁለት የጣቢያው ሰራተኞችን ጨምሮ አስራ ስድስት ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ህግ ለፍርድ ቤት አሳውቋል። ሳልሳቢ ወያኔ ደብረ ጽዮን ገብረ ሚካኤል የሚመሩት የህወሀት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ዛሬ ባወጣው መግለጫ ከሷል። ፓርቲው ቡድኑ ትግራይን ከሚያፈርሱ ተግባራቱ በአስቸኳይ ይቆጠብ በማለት አሳስቧል። ፓርቲው ይሄ የህወሀት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የመመለስና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ሁለቱም ተልእኮ ረስቶታል፣ በማለትም ፓርቲው ወቅሷል። ፓርቲው የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለት ተችቷል። በተከታታይ ሶስት ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወስድ ተገልጿል። ይህ የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተከታታይ ሶስት ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን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 ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኢነርጂ ሚኒስቴር ማረጋገጣቸውን የሱዳን ዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ እያለች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት ሁለት ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልን መቀነሱን የኢትዮጵያ ባለስልጣናት ከአሁን ቀደም ተናግረው ግረው ነበር። ይህ በእንዲህ እንዳለ ሱዳን ከግብፅ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክቶች በመገንባት ላይ ትገኛለች። ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው፣ ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ ናት። ምርጫው እንደገና እንዲካሄድ ታዟል። የትልማ ጉባኤ በውዝግብ ተቋርጧል። የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበራት ወይም ትልማ በቅርቡ በመቀለ ከተማ ያካሄደው አስራ ሁለተኛ ጠቅላላ ጉባኤ በከፍተኛ የአፈጻጸም ችግሮች ምክንያት መጠናቀቁን አስታውቋል። በተለይም የስራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣን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 የኬንያ መንግስት በፕሬዝዳንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዟል። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዟል። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መቷል። የመንግስት ቃል አቀባይ አይዛክ መዋውራ የሆነውን አውግዘው ከጀርባው ያሉትን እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችንን ምን አይነት እሴቶች እያስተማርን ነው? ሲሉ ፕሬዝዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን ሶስት ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ አቶ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ሕዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው።